ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነት ይንምክረን ራስቸ ስለኖርኩ እማስታውስበት መከራ ሰጠኝ ተብሎ ነው መመስገድ ያለበት። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሓ አባት ላከ፣ መጽሐፍትና ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን። አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያላለን። ባለትዳሮች ሲጣሉ እኮ ነው ባጋባጋባናቸው በሀያ ዓመታቸው ነው ቤተክርስቲያን የሚመጡ ሲጣሉ ነው ይው ከተጋባለ ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት አመት ጠፍቶ ኖሮ ምናምን መከራውን ኖ ተደዝድዞ ነው መከራችን ምን ተመስገን፣ እንኳን መጣችሁ። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ሥራ ሁሉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ሐዋርያት፣ የቅዱሳን ነቢያት፣ የቅዱሳን ሰማዕታት፣ ጻድቃን ረዴታቸው በረከታቸው ከእኛ ጋር ይሁን። እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ልክ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው ዓላማው። ሰይጣን የሚፈጥርብንን ዓላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው። ነው አይደለም? እስቲ ነው የሚል ነው እግዚአብሔር ስትልን የሁላችሁም ጥያቄ ነው። ካልሆነ እንለፈው። ርስን የሁላችሁም ጥያቄ ነው። እሺ፣ በብዙ ሰው የማያምኑ ሰዎችም ይህንን ይጠይቃል። እግዚአብሔር መልካም ከሆነ ለምንድነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወጽል መት ውስጥ መክፈልታት ይሁ በእግዚአብሔር በባህሪው ኃጢአት የለበትም። ነውር ነቀፋ የለበትም። እስመ ንጹህ አጠባያት ይሁ ለእግዚአብሔር የእግዚአብሔር ባህሪ ሁሉ ፍጹም ንጹህ ነው። እግዚአብሔር ባህሪው ንጹህ ነው። ፈቃዱ ደግሞ መልካም ነው። ሄር እግዚአብሔር ለላይ ተገሰው በጊዜ ምንዳቢ ይሆሙ እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው ይላል ትንቤተና ሆ ምራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው በመከራ ቀን መሸሸጊያ ነው እግዚአብሔር መልካም ነው በመከራ መሸሸጊያ ነው ወምስካ ነው አምላኩ ለያይቆብ ያይቆብ አምላክ መጠጊያችን ነው ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና። ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለህይወቴ እግዚአብሔር የሕይወቴ መታመኛዋ ነው፣ ምንም የምፈራው ነገር የለም። እመኒ ጸብአን ተአይን እይፈራህን ልብየ፣ ሰራዊት እኳን ከቦ ቢወጋኝ እግዚአብሔር መታመኛ ነውና አልፈራም ይል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ኑላል፣ አነ ውቱ ኖላዊ ሄር ዘበአማን እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሁኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው፣ እሱ እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው፣ ለእኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል፣ እኔ በጎች በር ነኝ። ዘዋን ታቤ ውቱ ይድህን በእኔ በኩል የሚገባ ይድናል፣ ይበው ወይ ወፅ ይገባል ሊወጣል ወይ ረክም ራእየ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦዘ የሀይደን የሆን እምዴ በጎችን ከጅ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመይታጎልኩሉ ዓለም አላ ከመ ይህየው እግዚአብሔር ዓለም ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም፣ ይላል። እግዚአብሔር ዓለም ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይህየው ኩሉ ዓለም ዘአነ ቀዳሚ ሆሙ ለሃጣን የሃጣን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር፣ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይ ኩን ፈቃድህ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱስ ለእግዚአብሔር ድህነት ዓለም ውእቱ ይላል። ፈቃድህ ይሁን እያል እንጸለያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል። ለፍጥረት ሁሉ ይረራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላይ ለነፍሰ እንስሳሁ የጻድቅ ሰው ነፍስ ለእንስሳ እኳን ይራራል፣ ይላል። ጻድቅ ለእንስሳ እኳን የሚያዝን ነው። እግዚአብሔርን ተዉት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እኳን የሚያዝን ይሆናል፣ ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዙ በገጠር ያሉት ያዝናሉ። የከተማው ሰው እንጃ እኔ አላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል ለዝንጀሮ ይተዋል። በቦሪ ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራን ጨርሰ አትጨደው፣ ለዳህና ለአውሬ ተው ተብሏል። ርኅራሄ የብሉይ ኪዳንም የአዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ሥራ ነው ይሄ፣ ርኅርሁን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅርሁ ነው እግዚአብሔር ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለመጠን እንዳይጭኑት ስራ ተሰርቷል። እግዚአብሔር በሬና በሬ እንዳይዋጋ ስራ ተሰርቷል። አንዱ በሬ የአንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ አንድ ላይ እንደተጻፈ እንደ ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮና ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር ሁሉም እንኳን እሱ እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። ስድስት ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመ ሰናይ፣ ወሬ እግዚአብሔር ከመ ሰናይ፣ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ፣ እግዚአብሔር መልካም ከሆነ፣ ቸርም ከሆነ፣ እንዳንጠፋም የሚፈልግ ከሆነ፣ እንድንድንም የሚፈልግ ከሆነ፣ ቸርረኛችንም ከሆነ፣ እሱን ከተጠጋን ምንም የሚነጥቀን ከሌለ በእሱ ስም እያመንን እሱን ጥግ እያደረግን የእሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የቲዶ ክፉ ይደርስብናል የሚል ጥያቄ ሁላችንም ይጠይቃል። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣበት ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርታ ትቆበልላለች። ለምንድ ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንዲያውም በተለይ የአሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ ለምን እኛስንሰቃይ ዝም የሚለው የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ ጨለማንም የሠራሁ እኔ ነኝ። አመፅ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይህንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር ስድስት ላይ እኔ እግዚአብሔር ሰላምን አመጣለሁ፣ ክፋትን እፈጥራለሁ ብርሃንን እንፈጥር ያለሁ ጨለማን እንፈጥር ያለሁ ይላል። እዚያ ላይ እግዚአብሔር መልካም ነዋል። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል ይፈጥራል። ምን ትላላችሁ እንዴ? እፈጥራለሁ ያለቁ ራሱ እግዚአብሔር ራሱ እኔ ክፋትን እፈጥራለሁ። እዚህ እኮ መጻፍ ቅዱስ ላይ ነው የጠቀስኩት እግዚአብሔር እንደዚህ ብሏል። እግዚአብሔር ክፋት እንፈጥራለሁ አለው ብሏል። ምን ትላላችሁ? እኔ ክፋትን ምፈጥር አምላክ ነኝ ይላል። እኔ ሰላምን ማመጣለሁ ጦርነትን ማመጣው እኔ ነኝ ይላል። ከዚያ መልሶ ስ ደግሞ ምን ይላል ደግሞ መልእክት ያዕቆብ ምዕራፍ አንድ ቁጥር ሶስት ላይ እያሜክር እግዚአብሔር በእኩ ይላል እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል ተጋጭቷል አልተጋጨም። አንስታሴዎስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍ ተጣልተው አያውቁም ብሎ ይናገር። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ፣ እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል ይረዳናልም። ልብ በሉ። እንዲያው ምንድን ነው የሚለው ወይ ፈቅር ምክንያት ለድን እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው የሚያድን ነገር ከዚህ ሰውዬ ምን ላግኝ እንዴው ምን አይችልም። አረው ነው የሚለው እንጂ እግዚአብሔር እንዴው በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው ሃጢያትን ብትቆጣጠር ሱ ኑሮ በፊት ማን ይቆማል ያለ ዳዊት። ይህን ሃጢያትን ብትቆጥር ባንተ ፊት የሚቆማን ማንም አይቆም። ቸርነትን ነው የሚቆጥር እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት፣ ሰውን ለማዳን ወርቅ እፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል። ለምን ማለት መሰላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ላለ ቅዱስ ቄርሎስ ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማይትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደ መስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ለአንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጠን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እኳ መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለእኛ የሞታ አምላክ አኮ በመላክ አኮ በተንባል መላክ ልኮ አማላጅ ልኮ ሳይታረቀን ራሱ መቶ ከታረቀን፣ እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድን ነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ነገር ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ ፈጥራለሁ ብሎ አላላልክም? ቅድም ልትሉ ትችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ኑ ክፉ ሲመጣ ዝም ይላል ነው? እስኪ በሉ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ እሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሠየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለ ስልጣን አይሾምም ይላል። አይ በደንብ ሰማሁ። ያለ እግዚአብሔር ፈቃድ ምን አይሾም። እና እንግዲህ ሁሉም ባለ ስልጣን እግዚአብሔር እየፈለገ ነው የሾመው እ ነው አዎ አይደለም ሁሉም ባለስልጣን ማለት ነው እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ ችግር የለም እውነቴን እኮ ነው ማለት ነው ቢያንስ የድሮዎቹ መተው ምንም አያደረጉንም ማለት ነው ስለዚህ የድሮዎቹን መገምገም ትችላላችሁ እና እንደ ሁሉንም እግዚአብሔር የወደደ የወደደ የተሾሙ ናቸው ምን ይመስላችኋል ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው እስኪ ይፈቅዳል በሉ ይፈቅዳል የሚለው ነገር፣ ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው፣ ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው። ገና ስለ ቅርብ ለማድረግ ለእናንተ እንዲመቻኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ለሚባለው ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬ ያለው ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ውይል የሚባለው ደግሞ ወዶ የሚሰራውን እግዚአብሔር እንድንጸልይ ይፈቅዳል። በሉ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ማለት ውዴታ ወዶ የሚያደርግልን ነገር ገብቷችኋል? ልዩነቱ ገብቷችኋል? እሺ። ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው። ይለል ዝም ብሎ ምንድን ነው ፈቃድ እግዚአብሔር ያለ ፈቃድ እግዚአብሔር ባለ ስልጣናት አይሾሙም። ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ የተሾምና ሰውን ጨርስልኛ ይላቸው እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድ ነው ዝም የሚለው እግዚአብሔር ነው? ክፉ ነገር ሲመጣ ስለዚህ፣ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም ላለው ነው። ወይም ምን ማለት መሰላችሁ፣ የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ እረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ መዝሙረ ዳዊት ላይ እንዲህ የሚል አለ መዝሙር ዘጠኝ ላይ ውሃ ጥለ እግዚአብሔር ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር፣ ቀን ዘፈን እንደ ማለት እያቀላቀላ እግዚአብሔር አወቀው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው፣ ደረቅ ሰው እንደው ጣም ማሪግ የሆነው እንጂ ሌላ ነሚላ አንድምታው። ደረቅ ሰው የሚለው ምን ማለት መስላችሁ? አቅም የሌለው ሰው። ዋ እኔ አንተ ሰው ረፍ ብያለው ሲለምናል ወንድ እስኪነካኝ ወተት ነው እንጂ ደማ ይወጣኝ ሚል ይሄ ማለት ነው። አቅም የለው ግን ደረቅ የሆነ ማለት ነው። በሉኝ በሉኝ የሚል ማለት ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው። ቅሰፈኝ ቅሰፈኝ ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው። እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው፣ ለዚህ ሰው እግዚአብሔር የጥበቃ ረዴቱን ያነሳበታል። ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው፣ ልቡ ይደነድናል። ጨካኝ ይሆናል። ያሰናብተዋል። ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከእኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መጥተው እንዲሰለጥኑ ያደርጋቸዋል። ማለት በሰው ላይ እንዲሆኑ ያደርጋቸዋል። እንደተባለው ማለት ነው። አንድ ዲያቆን ነው አይደል የተባለው መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ። የዮብን መጽሐፍ ያነባላል። እንዲ ኮ ይገርመ እና የሚያነበው ደግሞ አነግስ ብእሴ መደለው የሚለውን ነው። ዐፄ ቴዎድሮስ እያስቀደሱ ነው ይባላል። ጨካኝ ንጉሥ አነግስ አለው የሚለውን የሚያነበው። ጨካኝ ንጉሥ አነግስ አለው ብሏል፣ እግዚአብሔር የሚለውን ያነባል። ምን ብለው ጨመሩበት ሳቸው፣ ቀጥሎ ያለውን እሱ ግን አይላትም። አውቀ በይንተ ከህዝብ የሚለውን ጨምረው እንጂ አሉት አሉ። ስለ ህዝቡ ክፋት የሚለውን ጨምረ ያነበው አሉት። ስለምኑ ክፋት ነው? ስለ ህዝቡ ክፋት ነው። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ በሉ በሉ ነገር እንጂ እኛ ነን ክፉ ነገርን የምናመጣው። እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ፣ አሰለጥነዋለሁ። ለምንድ ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም? ይወደናል። አይፈልገንም? ይፈልገናል። አያዝንልንም? ያዝንልናል። እና ግንሳ ምን ሆነ እንዳይጠብቀን እንዲህ ጠብቀን የሚያደርገውን ነገር ሁሉ ቆርጠ ነዋል ከእሱ ጋር መዋል አንፈልግም፣ እሱን በጸሎት ማነጋገር አንፈልግም፣ ሕጉን መፈጸም አንፈልግም፣ በቤቱ መኖር አንፈልግም፣ መታረቅ አንፈልግም፣ መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈናል። እኔ በደጅ ቁም ያንኳኳለ የሚከፍትል ቢኖር እራት በላል ብሏል። የምንከፍተው እኮ ደጅ አፋችን መስኮታችን አይደለም ልብ ነው ደጅ ያለው ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደ እኛ ይመጣሉ። ቅዱስ እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደ እኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይለን። ምን ለማድረግ ነው? በሉ ንገሩኝ፣ እንጂ አቤት፣ አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ በአስቸግራት እናት መስሎ ያስተምረ። ቁማር የዛሬውን ቁማር እኔ አላውቀውም። የድሮ ሁሉ ቁማር አለምን ግጫ ምናምን ቅልቦሽ የሚባል አለ፣ በገጠር ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት፣ የገጠር ቁማር ነው። እረኞች የሚጫወቱ በቁልፍ በምናምን ነው። ያን እየተጫወተ ሲያስቸግራት ምን ታደርጋለች? ይችላል ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች። ይችላል ህፃን ሆኖ እያካስቸግራት የሚሉ ሰዎች ትልክበታለች። ያ ህፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላቸዋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርጉ እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደ እኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል፣ እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንሳባ ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያዝ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም። አሁን በኮቪድ ጊዜ ሰው እግዚኦ መሐረነ ክርስቶስ እዚህ እንደ የዚያን ጊዜ እኮ ታምር እኮ ነው፣ ታምር ነው። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ እጅ ነበር እና መነኮሳት ጓደኞች አሉኝ አባቶች። የወረዳው ካቢኔ በሙሉ ንስሓ ገባ። ከእነሱ እንደ ሁልጊዜ ኮቪድ በሆነ አልኩኝ፣ እኔ እንዲሆን ካቢኔ ሁሉ ንስሓ እንዲገባ እንደ ኮቪድ ትንሽ ቆየት ባላ ያስብላል በእውነቱ ማለት ነው። አሁን ሰው ይኸውላችሁ፣ እግዚአብሔር የሚያስፈራረው ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበስብ። አምና የነነዌ እንግዲህ ታስታውሳላችሁ አይደለም? ሁልጊዜ እንሰበስባለን ችግር ሲመጣ እግዚኦ ባረ ነ ክርስቶስ እንላለን። እና ፊቱ ግን እነዚያ የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ እመጣለሁ ያላቸው ተመልከቶ ይሄን የእናትነት ስራው ነው፣ ስራ ነው የሰራው። እግዚአብሔር ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደ እሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ አንተ እምነ ያለው፣ አንተ አባታችንና አንተ እናታችን። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለ። አስፈራራቸው፣ ፈርተው እንዲመለሱ ማለት። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ህፃኑነን ስናስቸግር ትዝ ይላችኋል። ለከተማ ሰው ብዙ ምሳሌ ቅርብ አይደለም። አንተን እዚያ ምድጃ እየቆሰቆስክ ያደግከው እኛ ስቶብነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት ማማ እያልን እናስቸግራለን። እሳት እኮ ለምንለምነው ከዚያ መጨረሻ ላይ እምቢካል ኡፍ ኡፍ እያሉ ያስፈራሩን እምቢ ካና እንግዲህ ቅመሰ ብለው ተርኮስ ያደርጉን። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፍ ፍ ይለናል። እናታችን አባታችን ስለሆነ መመለስ ቃቃትን። አንዳንድ ጊዜም ተርኮስ ያደርግናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላቸው። እኔ እውነቴን እኮ እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በሳት መተርኮስ ፈልጋ ነው አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ። እኮ እግዚአብሔር ጋነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን፣ ገንዘቦቻችን በማሳጣት ዘመድ እንዲሞትብን ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ እንድናጣ እንድንዋረድ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነት ይልም ነግራቸው፣ ጌታ ወይ ለምንድን ነው እንዲሁ? አክስቴም ሳምንት ለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ ሁለት ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀበረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ። ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጅ ወደ ቤቴ ኑ ማለቱ ነበር። እንዲህ አርገ ትፈልገኛለህ ወይ? ረስቼህ ስለኖርኩ እማስታውስበት መከራ ሰጣኝ ተብሎ ነው መመስገን ያለበት አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ። ንስሐ አባት ላከ። መጽሐፍትና ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን። አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ። እንደ እግዚአብሔር ያለ አለንድ? ለምኖ እኮን የሚያድናል። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ እስራኤል ጣውስ ሲያመልኩ ሙሴ አቤት ተወኝ። ማይጅላ ጠፋቸው። አሁን ሙሴ እግዚአብሔር ጨብጦ ስር ይዞት እጅ ላይ ጠፋቸው ነው? እንዴ እኮ ይገርባል እኮ፣ እግዚአብሔር የሚያደርገው ነገር። ረታው አታጥፋ። ማብላት ሲያቅተው ጊዜ በረሃ ምጥቶ ጨረሳቸው ነው የሚለው አለ። ሙሴ እግዚአብሔር እንዳይሰደብበት ነው እሱ፣ አርባ ዓመት ማብላት ሲያቅተው በረሃ ምጥቶ ጨረሳቸው ነው የሚለው አለ። እንዲሁም እነሱን አታጥፋ። አባቶቻችን ሲተረጉሙ ወይም አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ነች፣ ከቃሉ ጋር ነች። እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ አሁን ሰውየው እዚህ ስለሌለ ተመስገን ነው ልናገር። ተነግሮ ተነግሮ ይሄንም አይሰማውም ችግር የለም ተነግሮ ተነግሮ ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃለሁ። ተመስገን ነው እንኳን ቲቪ መጣ። እንዲ እውነት ምኩን ምልክታቸው ስንት ሰው ነው ስንት ዓመፀኛ ነው ጸበል እንደምን ሰነበታቸው አባ ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እንዲሁ እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ እግዚአብሔር ማን ይተርኩሰን ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ሲትል ኩምሽሽ በቅ እንዲሁ ለተቸገረ እንድናዝን አረማመዳችን እኳ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዲህ እውነቴን ነው ስንቶቻችሁን አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ እንዲህ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በሀያ ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ ነው ው ከተጋባና ዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝ ማለት ይጀምራል። ማለት ሀያ ዓመት ጠፍቶ ኖሮ ምናምን መከራውን ሆኖ ተደዝድዞ ነው እዚያ ወዲያ መከራችን ምን፣ ተመስገን ነው እንኳን መጣችሁ። ዋናው መሸምነጋ መምጣታችሁ ነው። ስለዚህ እግዚአብሔር